አሁን እንግዲህ ያው በደንብ አድርጋችሁ ከተረዳችሁት ራሳችሁ ማውጣት ትችላላችሁ። ይህን በደንብ መረያት ትችላላችሁ። ምክንያቱም ባቡን በደንብ ርዕሱን በደንብ አርገን ከተረዳነው፣ ያለፈውን ቁራት በደንብ አርገው ከገባን እዚህ ላይ የምንይዛቸው ቁም ነገሮችና ፍሬ ሐሳቦች ብለው ያወጧቸው ናቸው ፊሂ እዚህ ባሳለፍነው በሆነው ቦሆኑ ባብ ላይ ባሳለፍነው በሆነው ርዕስ ላይ መሳኢሉ ፍሬ ሐሳብና ቁም ነገሮች አሉ ብዙ ፍሬ ሐሳቦችና ቁም ነገሮች አሉ። አንደኛው የምንይዛቸው ማለት ነው፣ ከባቡ የምንረዳቸው ነጥቦች ማለት ነው። አልኡላ፣ የመጀመሪያው ከባቡ የምንረዳው አልሂክመቱ ጠበቡን ተመልክተናል። ሂክማው ምን እንደሆነ ጠበቡ፣ ምክንያቱ ሂክማ ማለት ያው ምክንያቱ፣ ጠበቡ ምን እንደሆነ ዓላማው ምን እንደሆነ ፊ ኸልቂ፣ በመፍጠር ውስጥ ያለው አልጅኒ፣ ጅኞችን በመፍጠር ውስጥ ያለው አላህ ጅኞችን ሲፈጥር እና ወልኢንሲ፣ የሰው ልጆችን ሲፈጥር አለ

ራሳችሁ ፉቅ ነበረ የምትመልሱት። ነገር ግን ያው ሪከርድ እየተደረገ ስለሆነ እንዳይበላሽ ዝም ብዬ ራሴ እነግራችኋለሁ። ይሄን የያዝ ነው ከየትኛው ነው? ሰው ልጆች ጅኞች የተፈጠሩበትን ዓላማ የተገለጸበት ወማ خلقت الجن والإنس الا ليعبدون ከሚለው አንቀጽ ነው። ሰዎችን ሆነ ጅኞችን ማልፈጠርኩም እኔን በብቸኔ ላይ አመልኩኝ ከሚለው ላይ ሰውና ጅኞች የተፈጠረበት ዓላማ እሱም በብቸኔ ለማመልክ እንደሆነ እንረዳለን ማለት ነው። አሳኒያ ሁለተኛው ደግሞ ከምንዛችሁ ከባቡ ከምንረዳችሁ ነጥቦች እነ ኢባደተ አምልኮ የሚባለው ነገር መሆኑን ተረተናል። ይህ እሷ ተውሂድ ነው። ተውሂድ የሌለው እ ዒባዳ ተብሎ እንደማይጠራ ተረርተናል ተገንዘበናል፣ ብለው አሉ ማለት ነው። ለምን ዒባዳ የሚባለው ነገር ለምን ተውሂድ ነው አለ ዒባዳ ማለት ተውሂድ ነው። ተውሂድ ይላል፣ ዒባዳ ይባላል ማለት ለምን? እንደው ለአነ አልኹሱመተ ምክንያቱም ክርክር ያለው ጭቅጭቅ ያለው በነብያቶችና በህዝቦች በህዝቦቻቸው መካከል ጭቅጭቅ የተነሳው ፊሂ በዒባዳ ላይ ነበረ። ዒባዳን በተመለከተ ያኒ ማለት ነው፣ ለአላህ ብቻ አድርጉ አምልኩን ከአላሁ ጭላ ለእከል አትስጡ። አላህም በብቼነት አምልኮ በሚለው ነበረ ክርክሩ ማለት ነው። ነቢያቶች አምልኮ ሲሉ፣ እነዚህ ደግሞ ህዝቦቻቸው እኔ ሞቶችን፣ ሷሊሆችን፣ ደጋጎችን እናመለካል እያሉ ዒባዳን ከአላሁ ጭላ ለእከል ይሰጡ ነበር። በዚህ ነበረ ጭቅጭቁ። በዚህ ላይ ስለ ነበረ ዒባዳ የሚባለው ነገር ተውሂድ ነው። ልክ አሁንም ተውሂድ ላይ ጭቅጭቁ እንደተነሳ ማለት ነው። ስለዚህ ሰዎች ነቢያቶች ከህዝቦቻቸው ጋር የተካለፉት የተጣሉት ዒባዳ ለአላህ ብቻ ስጡ አትስጡ ነው እንጂ አላህ ፈጣሪ ፈጣሪ ነው፣ ረዛቂ ነው፣ ወይም ደግሞ የሚገለው የሚገልነው ነው፣ የሚጠቅም ነው በሚለው አይደለም። በተውሂድ ሩብያ አይደለም የተካለፉት፣ ተውሂደ ሩብያ ላይ ስለሚያምኑ ማለት ነው። እነዚያ የሙሽሪኮች አላህ እንደሆነ የሚፈጥረው መሬትን፣ ሰማይን የፈጠሩ አላህ መሆኑን ስለሚያምኑ ማለት ነው። ስለዚህ

አላህ ለመልእክተኛው ይላቸዋል፣ እነዚ ለነዛ ሙሽሪኮች በላቸው። እነዛ እንግዲህ ሙሽሪኮች አላህን እናመልካለን ብለው ይላሉና ሽርክ ግን ስለሰሩት ስለሚሰሩ ከሽርክ ጋር ስለሆነ ሆነ ይናንተ ኢባዳኩ ያኒ ማን ኢባዳ ይባልም ብለህ በላቸው ብሎ ነገራቸው። ወላ አንቱም እናንተ ኮ አይደላችሁም፣ ካፊሮቹ ማለት ነው፣ ሙሽሪኮቹን እናንተ ኮ አይደላችሁም፣ አቢዱና የምታመልኩ አይደላችሁም። ማ አዕቡዱ የማመልከውን እኔ የማመልከውን

ማንኛውንም ህዝብ ማንኛውን ኡማ ጠቅላለች አኔ ሩሱል መላክ ለሁሉም ኡማ ተልኳል። አመት አዳርሳለች ኩለ ኡመቲን ማንኛውንም ህዝብ ሁሉንም ህዝብ አዳርሳለች ብለው አሉ። ይህም ደግሞ ያው ወለቀት ባተና كل امه በሁሉም ህዝቦች ብሎ እያለ ስለሆነ ማለት ነው። السادس ስድስተኛው ከባቡ የምንረደው ደግሞ አነ ዲን አል አንቢያ የነብያቶች ነብያቶች ይዘውት የመጡት ድን ሃይማኖት

አላህን ኩ ማምለክ የሚባለው ነገር ላተሱሉ እንደማትገኝ ተረድተናል። እና ዒባደተላህ አላህን ማምለክ የሚባለው ነገር ላተሱሉ እንደማትገኝ እንደማይገኝ ተረድተናል። ኢላ ቢል ኩፍሪ፣ በመካድ ቢሆን እንጂ፣ ቢጠዋት ከአላህ በሚመለኩት ነገራቶች በመካድ ቢሆን እንጂ አላህን ማምለክ የሚባል ነገር አይገኝም ማለት ነው። ፈፊሂ አሁን በዚህ ንግግራችን ላይ ያኔ ማነው አላህን ማምለክ አይገኝም ኢላ በጧውቶች በመካረድ ቢሆን እንጂ በሚለው ንግግራችን ላይ፣ ፈፊህ በዚህ ንግግር ላይ መዕና ጽንሰ ሀሳብ አለ። ቀውልህ የሚለው ቃል ጽንሰ ሀሳብና ትርጉም አለ። ምን የሚለው መን የክፉር የሚክል ይሆን አካል ቢ በት ጭ በሚመለክቱ ነገራቶች አካል ወዩዕምን ቢላህ፣ ከዛም ደግሞ በአላህ ያመን ይሆን አካል፣ በእርግጥም እስተምሰከ በደንብ አጥብቆ ይዟል ቢልዑርወቲ፣ ገመድን አልወስቃ ታማኝ ገመድ አጥብቆ ይዟል ብሎ ያለው የሚለው ንግግር ጽንሰ ሐሳብና ትርጓሜ አለው። ምክንያቱም እዚህ ላይ መጀመሪያ በጣውቁት ይካደ ከዚያ በአላህ ያመነ ስላለ፣ ስለዚህ ኢባደተ አላህ አላህን ማምለክ የሚባለው ነገር ኢላ ተህሱል አትገኝም ኢላ ቢል ኩፍሪ በጣውቁት በጣውቁት ከአላህ ውጪ በሚመለኩት ነገራቶች በመካድ ቢሆን እንጂ አሉ። ከዚህ አንጻር ነው አሉ። አሳሚነቱ ስምንተኛው ደግሞ ፍሬ ሐሳብ ከባቡ የምንረዳው አንተዋጉተ ጣውቁት የሚባለው ነገር እኮ ቢበዓና ከአላህ ውጪ የሚመለኩት ነገራቶች በጠቅላላ ሙን ጠቅላይ የሆነ ነው የሚው የሚጠቀልል የሆነ ስያሜ ነው፣ ሁሉንም ማለት ነው። ማይ ዑቢደ የተመለከውን ነገር ሁላ በጠቅላላ ሚንዱንላህ፣ ከአላህ ውጪ የተመለከውን ነገር በጠቅላላ አካቶ የሚይዝ የሆነ ስያሜ ነው አሉ። ምንድን ጧውት የሚለው ማለት ነው። ጧውቱ የሚለው ይህን አካቶ ይይዛል ብለው ተናገሩ ማለት ነው። አታሲያቱ ዘጠነኛ ደሞ ከባብ የምንረዳው ነጥብ ምንድ ነው? ዒሙ ሻእኒ ላሲልአያት አልሙከማት ዒሙ ታላቅነቱን ተመለክተናል ያለው ፍሬ ሃሳብእና ቁም ነገር ትልቅ መሆኑን ሻእኒ ጉዳይ ማለት ነው። ሰላሲልአያቲ የሶስቶቹ አንቀጾች ጉዳያቸውና ነገራቸው ትልቅ እንደሆነ ተመልክተናል። አልሙሕከማት ማለት ግልጽ ያሉ የሆኑ መዓናቸው ለሁሉም ሰው የሚረዳቸው የሆነ ማንኛውም ሰው አዋቂም አላዋቂም የሆነ አካል የሚረዳቸው ማለት ነው፣ ሙሕከማት ይባላል። ስለዚህ ዒዘሙ ትልቅ እንደሆነ ሻእኒ ጉዳያቸው ሰለፊል አያት የሦስቱቹ አንቀጾች ጉዳይ በማዕና ውስጣቸው ላይ አካተው ያዙት ማለት ነው። አልሙሕከማት ያው ግልጽ ይሆኑ ማለት ነው፣ ማዕናቸው ግልጽ ይሆኑ ፊሱረቲል አንዓም እነዚያ ሦስቱቹ አንቀጾች ደግሞ ሱረቱል አንዓም ላይ የሚገኙ ይሆኑ፣ ሱረቱል አንዓም ላይ ያሉ ይሆኑ ማለት ነው። ዒንደ ሰለፍ ከሰለፍ ወይ ዘንድ ማለት ነው። ከሰለፍ ወይ ዘንድ ሰለፍ ሲባል ያው ሰሃቦች ታቢዕዮች አትባዩት ታቢዒን ናቸው ሰለፍ የሚባሉት ታቢዕዮች የሰሃቦች ደረሳ፣ አትባዩት ታቢዒን የሰሃቦች ደረሳ ደረሳ። እነሱ ሰለፍ ከተባለ ወደዛ ነው የሚሄደው ማለት ነው። ስለዚህ ዕንደት ሰለፍ ማለት ከሰሃቦች ዘንድ በጣም ትልቅ እንደሆነ ውስጥ ላይ ያለውን ነገር አግዝፈው ነበር የሚመለከቱት ማለት ነው። ወፊሃ በእሷ ውስጥ እኮ ማለት ነው። በሶስቶቹ አንቀጾች ውስጥ ዓሽሩ መሳያ ይለ አስር መስአላዎች አሉ። ዓሽሩ መሳኢላ ማለት አስር ፍሬ ሃሳብና ቁም ነገር አለ። የምንይዘው አወል ውሃ የመጀመሪያው ፍሬ ሃሳብና ቁም ነገር ከአስሮቹ አናህዩ ዓይነ ሽርክ አናህዩ ክልከላ ነው። ዓይን ሽርኪ ከሽርክ ክልከላ አለ። እዛ ላይ ሽርክ እንዳሰሩ የሚል የሆነ ክልከላ አለ። የመጀመሪያው ፍሬ ሃሳብ ቁም ነገር ከሱረቱል አንዓም ላይ ከተጠቀሰው አንቀጽ የመጀመሪያው ፍሬ ሃሳብና ቁም ነገር የምናገኘው ይሄ ነ ማለት ነው።

ባሉት አንቀጾች ውስጥ ሰማንየተ አሸረ መስአለተን ሰማንየተ አሸረ መስአለተን ማለት ዐሥራ ስምንት ፍሬ ሐሳብን ቁም ነገር አለ። ምን ይዘውዛ፣ ዐሥራ ስምንት ፍሬ ሐሳብ ማለት ነው። በደአህ አላህ ያችን እኮ አንቀጽ ጀምሯታል። በደአህ አላህ ተዓላ አላህ ጀለ ወዓላ ጀምሯታል ያችን፣ በቀውሊህ በሚለው በሚለው ነገር ጀምሯል። ምን በሚለው ላተጅዐል አታድርግ ይላቸዋል ሲከለክላቸው መልእክተኛውን ላተጅዐል አታድርግ ማዕላሂ ከአላህ ጋር እኮ አታድርግ ኢላህን ጌታን አታድርግ ኣኸረ ሌላን ጌታ አታድርግ ሌላን ጌታ አታምልክ ይላቸዋል። ምክንያቱም ፈጠቅ ዑደ ትቀመጣለህና ጀሃነም ላይ ማለት ነው መዝሙመን የተወገዝክ ሆነህና የተወገዝክ ሆነህ ተወግዘህ መግዙል የተዋረድክ ሆነህ ማለት ነው የተዋረድክ ሆነህ ተወግዘህ ጀሃነም ላይ ትቀመጣለህና ይላቸዋል። ወከተመሃ እንግዲህ የመጀመሪያው ሲጀምር ከአስራ ስምንቶቹ ከአላህ ጋር ጌታን አታምልክ ነው። ሽርካት አኒ ነው የመጀመሪያው ክልከላ ማለት ነው። ከዛ ብዙ ነገራቶችን ይህን አትስሩ ይሄን ስሩ ካለ በኋላ ወከተመሃ አንቀጽቱን ኮዘጋት መጨረሻ አንቀጹን ጨርሷል። ሊቀውሪ በሚለው ንግግሩ ولا تجعل اتدرك على ትወርወራለህና ፊ ጀሃነመ ጀሃነም ውስጥ ትወረወራለህና መሉመን የተወቀስ ክሁነህ ለውም ማለት መውቀስማን ወቀሳ መሉመን የተወቀስ ክሁነህ መድሑሯ የተባረር ክሁነህ ማለት ነው። ከአላህ እዝነት የተባረር ክሁነህ ጀሃነም ላይ ትወረወራለህና ከአላህ ጋር ጌታ አታምልክ ብሎ አላሁ ጀለዋ ይከለከላችኋል። አሁንም ተመለከቱ። ስለዚህ መጀመሪያም ከአላህ ጋር ሌላ ጌታ አታደርግ ብሎ ነው የከለከላችሁ። መጨረሻም ደግሞ የተውሂድ ነገር አሳሳቢ ስለሆነ ብዙ ነገራቶችን ካዘዘና ከከለከለ በኋላ እንደዚህ ሁሉ መሆን ምን አለ። በአላህ ላይ ሌላ ጌታ አታምልክ ብሎ ከለከላችሁ ድጋሚ ማለት ነው። ወነበሃና አላህ ከዛ መጨረሻ ላይ ደግሞ አላህ አነቃነ ወነበሃና አላህ ሱብሓነ አላህ ተባረከ ወተዓላ አንቀቶና ለኛን አለ ዒዶሚ በትልቅ በመሆኑ ላይ ትልቅ በመሆኑ ላይ ሻእኒ ጉዳይ ሀዲህል መሳኢል የእነዚህ መሳአላዎች ማለት ነው መዓናማ ሃዲህ ለመሳኤል ማለት እነዚህ እዛ ዓሥራ ስምንቶቹ ፍሬ ሐሳብና ቁምነገራቶች ያዘዘበት የከለከለበት እነዚያ ዓሥራ ስምንቶቹ መስአላዎች ትልቅ በመሆናቸው ላይ አንቀቶናል። ቢቀውልህ በሚለው ነገግሩ ምን በሚለው ነገግሩ ዛልከ ይህ እኮ ያሳለፍኩት ከነገር ጭምርት ነው። አውሃ ኢለይከ ወዳንተ ካስተላለፈው ነገር ጭምርት ነው ረቡከ ጌታህ ወዳንተ ካስተላለፈው ነገር ጭምርት ነው ሕክማ ከጥበብ የሆነ ሲሆን፣ ከጥበብና ከሕክማ የሆነ ሲሆን የዓኒ ማለት ነው አላህ ወዳንተ ካስተላለፈውና አላህ ካወረደልህ ወሕይ አድርጎ ካወረደልህ ጭምርት ነው ብሎ ጉዳያችሁ ትልቅ እንድሆን አነቃን። ይሄ እኮ ያዘዝኩህና የከለከልኩህ ነገር እኔ ከኔ ዘንድ የተሰላለፈልህ ነው ስለዚህ ትልቅ የሆነ መልእክት ነው ከአላህ የመጣ ደግሞ ትልቅ ነውና እዛ ላይ የተጠቀሰው ትእዛዝና ክልከላ በጣም ታላቅ መሆናቸውን ከአንቀጹ እንረዳለን ቀለል አድርገን እንዳንረዳው ታላላቅ ነው ጉዳያቸው እዛ ላይ ያለው ትእዛዝና ክልከላ ቀለል አድርጋችሁ እንዳትይዙት ብሎ አላህ አነቀነ ብለው እየተናገሩ ነው